ሰላም ሰላም ጤና ይስጥልኝ። የመሰረት ጉዳዮች ዩቲዩብ ተከታታዮች እንደምን ያላችሁልኝ? ሰላማችሁ ብዝት ብዝዝት ይበልልኝ በእያላችሁበት የዓለም ዳርቻ ሁሉ የሰላማችሁ ይብዛ። እንግዲህ ለዚህ ቪዲዮ አዲስ ከሆናችሁ ላይክ፣ ኮሜንት፣ ሰብስክራይብ እያደረጋችሁ ቤተሰብ ይሁኑ። ዛሬ እንግዲህ ወቅታዊ ሁኔታ ነው። ትናንትና እሁድ ለታ በሰይፉ ኦን ኢቢኤስ እነ ቤቢ ሳምሶን ታደሰ ቤቢ እና የዳግማዊ ዳግማዊ እንግዲህ የትዳር ህይወት እንደተቋጨ ሳምሶን ሲናገር ነበር እሷም ሌላ ሚዲያ ላይ ስትናገር ነበር። እና እንግዲህ ህይወታቸው የአማረና የሰመረ እንዲሆን ብዙ ተጥሯል። በሰይፎን በቤቢ ስም ሊያስታርቁ ከፓስተር ቸሬ ጋር መጥተው እንደነበረ ይታወሳል። ሆኖም ግን እንግዲህ ትዳራቸውን ማዳን አልተቻለም። ተለያይተዋል ማለት ነው። ያሳዝናል። በጣም ነው የሚያሳዝነው። በተለይ እንደዚህ ሶሻል ሚዲያ ላይ ፊገር የሆነ ሰው በህይወት ታሪኩ እንደዚህ አይነት ነገር ሲፈጠር ያስጠላል። ከእንደዚህ ከመሰለ ፍቅር፣ እንደዚህ ከመሰለ መንሸራሸር ህይወት ብዙ ነገሮችን የሶሻል ሚዲያ ላይ ሲያጋሩ ነበረ አልፎም ተርፎ በስራ በተጋቡ በአስር ዓመታቸው መሰለኝ እርግጠኛ ባልሆንም በመቅዶኒያ ሰርጋቸውን አይተው አድርገው ድል ያለ ሰርግ አክብረዋል ማለት ነው። መቅዶኒያ ጋር እንግዲህ የምታውቁ ሶሻል ሚዲያ የምትከታተሉ አይታችሁ ይሆናል። ሆኖም እንግዲህ ዛሬ መጨረሻቸው የመለያያ እንትናቸው ሆኗል ቀናቸው። በይፋ መለያየታቸውን አሳውቀዋል። በጣም ነው የሚያሳዝነው እንግዲህ ትዳር እንደዚህ ሲሆን በጣም በጣም ያስጠላል። ብዙ ሰዎች እንደዚህ ሶሻል ሚዲያ ላይ የምናውቃቸው ታዋቂ ሰዎች እንደዚህ ተለያይተው ሲኖሩ እናውቃለን። እንግዲህ ምን እንደምንማርክ፣ እንደዚህ አይነት ህይወት አላቅም። ግን ይሄ ባይፈጠር በጣም ደስ ይል ነበረ፣ ህይወትን አንድ ላይ ቢመሩ። በዛ ላይ ደግሞ በመካከላቸው የተፈጠሩ ልጆች አሉ። እነሱን በፍቅር ማሳደግ መቻል ነበረባቸው። ሰጣ ገባ ከሚገቡ ሶሻል ሚዲያ ብዙ ነገሮችን ይወራባቸዋል። ይኸውኛ የሶሻል ሚዲያ ፍጆታ እንጠቀማቸዋለን ያልሆኑ ነገሮችን እየጨማመርን እናወራባቸዋለን። እንግዲህ ያያ ተደማብሮ መሰለኝ ህይወታቸው ወደ ፍቺና ወደ አልተፈለገ ውሳኔ የደረሱት። ቤቢ ከሌላ ሴት ጋር ተያዘ፣ ዳጌ ከሌላ ወንድ ጋራ እንትን ምንድነው ስሙ ዘፈን ዘፍን ገብቶ ሳማት ብላ ብላ እያለን ብዙ ነገሮችን ስማስም ስንሰጥ ኖረናል እና ያው እንግዲህ እነሱም አልሆነም አልተሳካም ይሆናል ብለው ሞክረው ነበረ። አስታራቂም ሽማግሌም በሶሻል ሚዲያ የተለያዩ ኢንተርኔቶች እያየን ነበርና በምንጠቀማቸው ሶሻል ሚዲያዎች ቲክቶክ፣ ቲክቶክ በሉት ፌስቡክ በሉት ዩቲዩብ በሉት እንግዲህ ትንሽ ነገር ካገኘን ማናፈስ እንወዳለን እና የነሱን ስናናፈስ ኖረናል። ዞሮ ቤቢ እንግዲህ ስለ ሲናገር ነበር፣ አንድ ነገር ስለዳጊ ዳጊ መጥፎ ነገር አልተናገረም። ያው ጥሩ አባት፣ ስለራስ መመስከር ደስ ባይልም ስለ ራሱ ጥሩ ባልነቱ ሲያወራ ነበር እና እንግዲህ እድለኛ ሆነው ደግሞ እንዲህ በመሀል በመሀል ያስገባዋቸው እነ ገነት ንጋቱ ከባለቤቷ ጋር አስገብቻለሁ እና እነሱ እንግዲህ ከተለያዩ ከአስራ አራት አመት በኋላ ነው እንግዲህ ድጋሚ በልጆቻቸው የተጋቡት እና በልጆቻቸው ሽምጋ ሽማግሌነት በልጆቻቸው እንግዲህ ጥረት እነሱም ህይወትን ተለያይተው እንዳዩት አንጻር እንግዲህ ተመልሰው ተገናኝተዋል ማለት ነው። አይው በመሀል ትራክ ይገባል፣ ይቅርታ ለባርግራውንዱ ችግር ማለት ነው። እና እንደዚህ በመሃል በመሃል እነሱን ያስገቧቸው። ከነሱም ምናልባት ተምረው ወደፊት የመገናኘት እድል ይኖራቸዋል፣ ልጆቻቸው ሊያስታርቋቸው ይችላል። እና ሶሻል ሚዲያ ላይ መጥፎ ነገሮችን ባናወራባቸው ጥሩ ነው። ያው እንግዲህ ሰው ይጋባል ይለያያል አለመግባባቶች ይኖራሉ በእርግጥ ሆኖም ግን ያው ቢልያዩም ባሉበት ሰላም ህይወት እንዲፈጥሩ ማድረግ መቻል አለብን ከሷም ሌላ ወሬ እያመጣን ሶሻል ሚዲያ ከምናዛባ እሷ ማለት እኮ እንደዚህ ናት እሱ ማለት እኮ እንደዚህ ነው እያልን መጥፎ ስማስም ነገር እየሰጠን ከምን አዛባ እንትናቸውን የባርግራውንድ ከምናዛባ ይልቅ የሚታረቁበትን ነገር ታርቀው ደግሞ ልጆቻቸውን እንግዲህ በመካከላቸው ሶስት ልጆች ሶስት ሴት ልጆች ተፈጥሯል። እና ሴቶች እንደመሆናቸው መጠን ደግሞ ሶሻል ሚዲያ ይጠቀማሉ፣ እርግጠኛ ነን። የልጆቹን አእምሮ እንዳንጎዳ መጠንቀቅ መቻል አለብን። እንግዲህ ይህን የመሰለ ፍቅር ነው ተሰባብሮ የወደቀው የተለያየው እና ልጆቻቸውን በስለ ልቦን አንዳንድ ጎዳ መጠንቀቅ መቻል አለብን። ሊያዩት ስለሚችሉ እንደነ ገነት ንጋቱም ሊገናኙ ስለሚችሉ ሊታረቁ፣ እንደገና ሊጋቡ ስለሚችሉ እንግዲህ መልካም ምኞታችንን እንዲገናኙ። የራሳቸው ችግር ይኖራል። የተለያዩበት ችግር ሊኖራቸው ይችላል። ያንን ችግር ግድ አላወቅንም ብለን ማውራት የለብንም። የራሳቸው ፐርሰናል ነገር ይኖራቸዋል። ግን ስለ ሁለቱም መጥፎ ነገር ባናወራ መልካም ነው። ለልጆቻቸው ስንል በመሃላቸው የተፈጠሩ ሌላውስ ሌሎቹም የተለያዩ አርቲስቶች አሉ፣ የምናውቃቸው ተለያይተው ከባል ከሚስታቸው የሚያሳድጉ ልጆች ሞልተዋል። ግን ሆኖም የነሱ በጣም ደስ የሚል ነበር። የሆነ ጊዜ ላይ እንዳልኳቸው መቅዶኒያ ላይ ተደግሶ ያን ያህል ሰርግ ተደርጎ በአረጋውያን ተመርቀው ልጆቻችሁን አሳድጉ በርቱ ተብለው እንግዲህ ይሄ ነገር መፈጠሩ እግዚአብሔር አልፈቀደው ነገር ነው ማለት ነው። በመሃል የሆነ ነገር ሲፈጠር እንግዲህ እግዚአብሔር ስለ ሁሉም ነገር እግዚአብሔር ያውቃልና ስለነሱ መልካም መልካሙን እናውራ ለማለት ነው። የሶሻል ሚዲያ ላይ ሲራገብ ስላየሁትኝ ነው ሰይፍ ኦኔ ቤቢ ሲናገር ስለ ሲናገር ስለራሱ መልካም ስላየሁትኝ ነው እና ይው እንግዲህ ደስ ባይልም ስለ ራስ መልካም ማድረግ ግር ሲያጥብ እንደነበረ እርጉዝ ስትሆን ሰራተኛ ስታጣ ቤት ይወለውል እንደነበረ ምናምን የራሱን መልካምነት ተናግሯል። ግን ቢቸግረው ነው ቢጨንቀው ነው ሶሻል ሚዲያ ላይ እንዲህ አይነት ነገር ወጦ መናገር አይጠበቅበትም እና ው የራሳችን ኔጌቲቭ የሆነ ንግግር ስላለ ነው ያንን ለመጋፈጥ እንዲህ አይነት ነገሮችን ማውራት የጀመረውና እንግዲህ ምንም ማድረግ አይቻልም። ዳግም ስታወራ ሰምቻታለሁ። ስለሱ መጥፎ ነገር ሳይሆን ይኸው ብዙ እናቶች አሉ ሲንግል ማም ሆነው የሚያሳድጉ ጠንካራ እንደሆኑ ምናምን እያለች ነው ስታወራ የነበረው እና ለወላጆች ለልጆች ወላጆች የጋራ በጋራ ቢያሳድጉ ስለምግባራቸውም አስተዳደጋቸውም የአስተዳደጋቸውም ሁኔታ የተቃና ይሆናል፣ መልካም ይሆናል እላለሁኝ እንግዲህ ፈጣሪ እንደነገነት ንጋቱ እንደገና አገናኝቶ እንዲጋቡ ልጆቻቸው እንዲያሳድጉ አስተምረው ለቁም ነገር እንዲያበቁ እመኝላችኋለሁ። እናንተ ምኞታችሁ እንደሆነ ተስፋ አደርጋለሁ። እንግዲህ መጥፎ ነገር ከሁለቱም ባይሰማ ደስ ይላል። አንዳንዴ መገናኘት አለ። መጣላት እንዳለ ሁሉ መገናኘት አለና መጥፎ መጥፎ ነገሮችን ስለ አንድ ሰው ጎን ማውራትም ስለ አንድ ስለ ባሏም እሷ ማውራትም መጥፎ ነገር የለባትም። ሶሻል ሚዲያ ነው። ነገ ዞረው ሊገናኙ ይችላሉ፣ ልጆች በመሀል አሉ። ዳግም ቢሆን እንግዲህ ስለሷ ስለ ራሴ እንጂ ስለ ሰው መናገር አልፈልግም፣ ስለ እሷ መናገር አልፈልግም ነው ያለው። ያ መልካም ንግግር ነው፣ እኔ አድንቀዋለው። ያልተስማማኝ ትንሽ ስለራሱ መልካምነት ስላወራ ነው እንጂ ስለ ራሷ መጥፎነት እሷ እንዲህ አድጋኝ እሷ እንዲፈጥረኝ እንዲህ አድርጊ ብሎ ሶሻል ሚዲያ ላይ አለመናገሩን ወድጭለታለሁ ያው እንዳልኳቸው መጣላት እንዳለ ሁሉ መገናኘት ሊኖር ስለሚችል አንተ እኮ እንዲህ ብለኸኝ ነበር አንቺ እኮ እንዲህ ብለሽ ሶሻል ሚዲያ ላይ ከሌ ጋር እንደ እንደዚህ አይነት ሚዲያ ላይ እኮ እንደዚህ ብለኸኛ ስታማኝ ነበረ ብሎ ተመወቃቀስ ይልቅ ራስን አንደበትን ቆጥቦ መኖሩ መልካም ነገር ነው። እንግዲህ ፈጣሪ ልጆቻቸውን በያሉበት ያሳድጋቸው፣ የቁም ነገር ያብቃላቸው። እንደነ ገነት ንጋቱ እንግዲህ ሞዴል አርግ ያመጧቸው። እነሱን ምናልባት ከ14 ዓመት በኋላ ነው እነዚህ ሰዎች የተገናኙት። ግን ሶሻል ሚዲያ ላይ ገነት ንጋቱ ስለባለው መጥፎ ነገር ስታወራም ስብቻ አላቅም፣ እሱም እንደዛው የሆነ ያልተግባቡበት ነገር ነበር በመሃላቸው ያ ያልተግባቡበትን ነገር እንግዲህ በንግግር ፈጥተው ተመልሰዋል ማለት ነው። ሰላም፣ ፍቅር፣ አንድነት አይለያችሁ። ወዳችኋለሁ። ቻው።